ሰው ምንም የለኝም ባላችሁበት ሰዓት ሁሉም ነገር ጭልም ያለባችሁ ጊዜ አይኖርም። ይሄ ጸሎት ዝም ብላችሁ ቁጭ ብላችሁ ጸልዩት። በታመማችሁ ጊዜ፣ ከሰዎች ጋር በተጣላችሁ ጊዜ፣ እንዲሁም ደግሞ በተጨነቃችሁ ጊዜ ይሄን መዝሙር ጸልዩ። ሰላም ተወዳጆች፣ እንደምን አላችሁ? ሰላም፣ እግዚአብሔር ከናንተ ጋር ይሁን። ይሄ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። እኔ ደግሞ ዲያቆን ዘሰዋስው ነኝ። በዚህ ዩቲዩብ ቻናላችን ላይ ኦርቶዶክስ የሆኑ ትምህርቶችን የአባቶቻችንን ጠብብ እያነሳን እንማማራለን፣ ህይወታችንን እንቀይራለን። ይህ የዩቲዩብ ቻናል እንደነገርኳችሁ ከዚህ በፊትም አሁን የጀመርነው ነው፣ የመዝሙረ ዳዊት ጥቅም ጥናቶች አሉ። ስለዚህ በየጊዜው የተለያዩ የመዝሙረ ዳዊት ክፍሎችን እያነሳን ጥቅማቸውን በደንብ እየዳሰስን እያብራራን እንመለከታለን። እውነቱን ለመናገር በየዕለቱ ተጨማሪዎችን አስር አስር ብታረጋቸው የሚሉ ጥያቄዎችም ተነስተዋል። ግን ይበዛል። ያንን የማላደርግበት ምክንያት ቀስ እያደረግን እያንዳንዱን በመመልከት በማጥናት ቀስ በቀስ እንድንመለከተው ነውና፣ በአንድ ያስሩን ባስጠናችሁ የሆነ ሰዓት ላይ ኮንፊውዝ ትሆናላችሁ፣ ግራ ወደ መጋባት ያመጣል ሰዎችንም። እና ይህን ቪዲዮ ከመመልከታችሁ በፊት ግን የመዝሙረ ዳዊት ጥቅም መግቢያ የሚል ቪዲዮ ሰርቻለሁ፣ እሱን ተመልከታችሁት እንድትመጡ እግዚአብሔር ስም እጠይቃለሁ። ለምን ግራ መጋባቶች እንዳይኖሩ። አሁንም ቀደም ላለው ይህንን ነገሮች የምናነሳ የምናጠናው ከእለቱ መዝሙረ ዳዊት ውጭ ባሉት ነው። ሁልጊዜም ቢሆን በዕለት የታዘዝነውን መዝሙረ ዳዊት ከመጸለይ ወደ ኋላ ማለት የለብንም። ሁልጊዜ እሱንን ማድረግ መቻል አለብን። መዝሙረ ዳዊት የበረከት ምንጭ ነው፣ የሰላም ምንጭ ነው፣ ወደ እግዚአብሔር መቅረቢያችን ምንጭ ነው። ከእግዚአብሔር ጋር መገናኛችንም ነው። የእግዚአብሔር ልብ ማኛ መንገዳችንም ጸሎት ነው መዝሙረ ዳዊት። እስከዛሬ መዝሙረ ዳዊት ጸልያችሁ የማታውቁ ከሆነ መዝሙረ ዳዊት መጸልይ ጀምሩ። በሕይወታችሁ የምታዩት ለውጥ ደግሞ እየመጣችሁ ኮሜንት አድርጉልኝ። ስለዚህ ይህ ቪዲዮንም ከመጀመራችሁ በፊት ላይክ አድርጉት። በዛ ላይ ደግሞ ዩቲዩብ እያለኛለው 77% የሚሆኑት የዩቲዩብ ተከታዮች ሰብስክራይብ ሳያደርጉን የሚከታተሉ ብሎኛል። ስለዚህ ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቷን ኦን በማድረግ ኖቲፊኬሽኑ ቪዲዮን ሰራ ቶሎ እንዲደርሳችሁ እንዲሁም በዛ ላይ ደግሞ የምትጠይቁኝን ጥያቄዎች ከመጠየቃችሁ በፊት እናንተን የሚመለከት እርሰ ጉዳይ ከኮመንት ከማድረጋችሁ በፊት ቪዲዮዎችን ተመልከቷቸው፣ የሰሯችሁን ከዚህ በፊት ማለት ነው። ምናልባት እናንተ ከመጠየቃችሁ በፊት የሰራዋቸው ቪዲዮዎች ስለሚኖሩ እነርሱን ተመልከታችሁ ከዛ ውጭ ከሆነ ጥያቄዎችን አስቀምጡልኝ። በሂደት ግን መቶ ሀምሳውን እያንዳንዱን ጥቅሙን እናጠናለን ብዬ አስባለሁ። እግዚአብሔር እንደፈቀደና እንደወደደ ለምታበረታቱኝ እየሰጣችሁ ይላለው በጎ ምላሽም ደግሞ ጥሩ ነው። እናንተንም እያገዝኩ እንደሆነ ይሰማኛል። በዛ ማለት ነው የሚሰማችሁ ነገር ሁሉ ኮሜንት አድርጉልኝ። ይህን ቪዲዮ ግን ስትጀምሩ ላይክ አድርጉት። ኢትዮጵያ ውስጥ ከሆናችሁ ደግሞ ቪፒኤ እና አብርታችሁ ተመልከቱት። ዛሬ የምንመለከተው ሁለት ምዕራፎችን ነው። መዝሙር አምስትና መዝሙር አራትንና አምስትን እንመለከታለን። ጥቅማቸውን ማለት ነው የመጀመሪያው መዝሙር አራት ነው። የመዝሙር አራት ምን ይላል? በግዕዙ ሶበ ጸዋዕኩከ እግዚአብሔር ስምዐኒ፣ ጽድቅ ሶበ ጸዋዕኩከ እግዚአብሔር የሚለው መዝሙር ነው። አማርኛው ደግሞ የጽድቅ አምላክ በጠራሁ ጊዜ መልስልኝ፣ በጭንቀቴም አሰፋህልኝ፣ ማረኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርን ለምን ትወዳላችሁ? ሐሰትንስ ለምን ትሻላችሁ? እግዚአብሔር በጽድቁ እንደተገለጠ እወቁ። እግዚአብሔር ወደ እርሱ በጠራሁት ጊዜ ይሰማኛል። ተቆጡ፣ ነገር ግን ኃጢአትን አታድርጉ። በመኝታችሁ ሳላችሁ በልባችሁ አስቡ፣ ዝም በሉ። የጽድቅን መስዋዕት ሠዉ፣ በእግዚአብሔር ሲገርም ታመኑ። በጎን ማን ያሳየናል የሚሉ ብዙዎች ናቸው። አቤቱ የፊትህ ብርሃን በላያችን ታወቀ፣ በልቤ ደስታን ጨመርክ እያለ ይቀጥላል ማለት ነው። ስለዚህ የጽድቅ አምላክ በጠራሁ ጊዜ መለሰልኝ የሚለው መዝሙር አራትን ለምን ለምን እንጠቀመዋለን? የመጀመሪያው ለታመመ ሰው ከዚህ ጋ እንደምትመለከቱት የጽድቅ አምላክ በጠራሁ ጊዜ ምን በል ይላል፣ መልስልኝ ይላል። እግዚአብሔርም ይላል በጻድቁ እንደተገለጠው እኮ ይልና፣ እግዚአብሔር ወደ እርሱ በተጣራሁ ጊዜ ይሰማኛል ይላል። ስለዚህ ሰዎች በህመም ካላችሁ ይህን መዝሙር ብትጸልዩት በታመማችሁ ጊዜ። አሁንም የምነግራችሁ አለ። ሁልጊዜም መዝሙር ላይ ስትጸልዩ ከፊታችሁ ማይ አይጥፋ። በእቃ አድርጋችሁ፣ በትልቅ እቃ አድርጋችሁ እንድትጠመቁት እንድትጠጡት ማይ ከፊታችሁ አስቀምጣችሁ፣ ይህን መዝሙር ደግሞ ለታመመ ሰው ሶስት ጊዜ ብትጸልዩለትና እፍፍ ብላችሁ ብትጸልዩት፣ ባለፈው ብያችኋለሁ። በየጊዜው የሚነሳብኝ የሚተኩስ ሰውነቴን የሚያቃጥለኝ ነገር ነበር ብያችኋለሁና ይህን መዝሙር እኔ ራሴ ፈትኜው የሰራልኝ መዝሙር ነው እና ይህንን ትጸልዩትና እፍፍ ብላችሁ ትጠመቁታላችሁ ማለት ነው። ስለዚህ ሶስት ጊዜ፣ ሰባት ጊዜም ልታደርጉት ትችላላችሁ። እዚህ ጋር የታዘዙ አባቶች ያስቀምጡት ሶስት ጊዜ ነው፣ ሊቃውንቱ ማለት ነው። ስለዚህ ሶስት ጊዜ ታደርጉና ትጠመቁታላችሁ ማለት ነው። ሌላኛው ደግሞ ከሰዎች ጋር በተጣላን ጊዜ፣ ለምሳሌ በተለያየ ምክንያት ከሰዎች ጋር እንጣላለን ብያችኋለሁ። ሰዎች ሰዎችን ክፉ እንዲያደርግ የሚያደርገው ሰዎችን ክፉ እንዲሆኑ የሚያደርጋቸው እነርሱ ሳይሆኑ ጠላት ሰይጣን ነው። ስለዚህ በልባችሁ የሰፈረውን ሰይጣን ለመስበር ይህን ጸሎት መጸለይ ይኖርባችኋል ማለት ነው። እናንተ መልካም የሆነ ኃይል ይዛችሁ ስትሄዱ ክፉን ኃይል ማሸነፍ ትችላላችሁ። እናንተ በልባችሁ ክፋት ካለ ግን ክፉ ኃይሉ እየተጨመረ እየተጋጋለ ይሄዳል ከሰዎች ያደርጋችኋል ስለዚህ፣ ሰዎች በተጣላችሁ ጊዜ ለምሳሌ በተለያየ ምክንያት ከሰዎች ጋር ተጋጭታችሁ ከሆነ እስክትታረቁ ድረስ ይህንን ጸሎት በየእለቱ መጸለይ ይኖርባችኋል ማለት ነው። ሁል ጊዜም ቢሆን ሰላም እንዲወርድ፣ ከሰዎች ጋር እንድትስማሙ፣ መልካም የሆነ ግንኙነት እንዲኖራችሁ። ከሰዎች ጋር በተለያየ ምክንያት ተጣልታችሁ ሊሆን ይችላል፣ ከሚስታችሁ ከባለቤታችሁ ጋር፣ ከጓደኞቻችሁ ጋር፣ ከጮኛችሁ ጋር በተለያየ ምክንያት መቼም ሰይጣን የማይፈነቅለው ጉድጓድ የለም። ፍቅር ሲያይ ደስ አይለውም። ስለዚህ በተለያየ ምክንያት ከሰዎች ጋር ተጣልታችሁ ከሆነ ይህንን ጸሎት ብትጸልዩት እስክትታረቁ ድረስ ጸልዩት። ትታረቋላችሁ ደግሞም ልባቸውን እያራራ ነው የሚመጣው ማለት ነው የሰዎችን መልካም የሆነ ኢነርጂ ትልኮላችሁ አላችሁ ለነሱም ትጸልያላችሁ እናንተም ትጸልዩታላችሁ ማለት ነው ይህንን ታደርጋላችሁ መዝሙር አራት ማለት ነው ሌላኛው መዝሙር አምስት ነው መዝሙር አምስት ስንመለከተው ምን የሚል ነገር አለው መሰላችሁ አቤቱ ቃሌን አድምጥ አቤቱ ቃሌን አድምጥ ጩኸቴንም ማስተውል የልመናዬን ቃል አድምጥ ንጉስና ንጉሴና አምላኬ ወይ አቤቱ ወደ አንተ እጸልያለሁና በማለዳ ድምፄን ትሰማለህ በማለዳን በፊትህ እቆማለሁ እጠብቃለሁም እያለ የሚቀጥል መዝሙር ነው እና አንተ በጽርቁ ተባርከዋለህና አቤቱ እንደጋሻ በሞገስ ከልለኝ ይላል። ስለዚህ የመጀመሪያው ይህን መዝሙር ከክፉ አደጋ ለመጠበቅ ከአደጋ ለመጠበቅ ይህንን መዝሙር ትጸልዩታላችሁ። ከአደጋ በጣም ነው የሚጠብቃችሁ ይሄ መዝሙር ማለት ነው። መዝሙር አምስት በጣም የሚገርም ጸሎት ነው። ከአደጋ በመከራችሁ ሰዓት፣ መከራ በደረሰባችሁ፣ በተጨነቃችሁ፣ መውጫ መግቢያው ጥብብ ባላችሁ ጊዜ ይህን መዝሙር ዝም ብላችሁ ቁጭ ብላችሁ ሶስት ጊዜ ሰባት ጊዜም ሊሆን ይችላል ደጋግማችሁ፣ ወይም ደግሞ ትጸልዩትና በውሃ በማ ያደርጋችሁ ትጠጡታላችሁ፣ ትጠመቁታላችሁ፣ ሰላም ትሆናላችሁ። ነገሮቻችሁን እያስተካከለላችሁ ይመጣል። እኔ በጣም ብዙ መልእክቶች በየእለቱ ይደርሱኛል። የሚያሳዝኑ መልእክቶች አንደኛው ለመዝሙረ ዳዊትን ጥቅሞች ለማጥናት መፍትሄ እንደ ሐሳብ መነሻ ያደረግሁት የብዙ ወንድሞች ጩኸት ነው፣ ያለበን ችግር ማለት ነው። እና ከዛ ስርዓት በጣም በብዙ ስርዓት የተያዘ ሰው ስላለ ከዛ ስርዓት እንድንወጣ ስለሚፈልግ ነው ይሄን ነገር እያጋረ ያለሁትና፣ እግዚአብሔር አምላካችን ሁሉን ካላችን ካለብን ስርዓት ይፍታል። እና ይህንን መዝሙር በየእለቱ ጸልዩት። መዝሙረ ዳዊት ከመጸለይ ራሳችሁን አታግለሉ። መዝሙረ ዳዊት የብዙ ነገሮች መፍትሄ ነው። ሰዎች ከእግዚአብሔር ሲውቁ ከእግዚአብሔር የሚያገኙትን ኃይል አብረው ያጣሉ። ስለዚህ ፈተናም መንፈሳዊም ስጋዊ ፈተና ይደርስባቸዋል። ስጋዊ ፈተናችን ለማሸነፍ ኃይል የምናገኘው ወደ እግዚአብሔር ስንቀርብ ነው። ኃይላችን እግዚአብሔር ነው። ዳዊት እንደተናገረው እግዚአብሔር እረኛዬ ነው ይላል። ወደ እረኛው ከረኛው የተለየ በግ ደግሞ የተኩላ አራት መሆኑ ስለማይቀር ሁላችንም ወደ እግዚአብሔር ወደ ረኛችን መመልከት ያስፈልጋል እና ይህንን ጸሎት ለዛ ነገር በመከራ ጊዜ በአደጋ ጊዜ ካላችሁ ጸልዩት ማለት ነው ከዛ ደግሞ ማሳካት ለምትፈልጉት ነገር ሁሉ መዝሙር አምስትን ጸልዩት ምንም ነገር ማሳካት ለምሳሌ የሆነ ቦታ ላይ የሆነ ነገር ፈልጋችሁ ልትሄዱ አሳቡ ካላችሁ ቀድማችሁ ከዛ ቀን በፊት ቀድማችሁ ደጋግማችሁ ጸሎት ጸልዩት ለምሳሌ ዛሬ የምትሄዱ ከሆነ ባለፈው ቀን መድገም አለች። ወይም ደግሞ ነገ የምትሄዱ ከሆነ ዛሬ በደንብ ይህን ጸሎት ደጋግማችሁ ሰባት ጊዜ ጸልዩትና ተጠጡታላችሁ። ጠዋት ስትወጡም ደግሞ ከቤታችሁ ይህን ነገር ጸልያችሁ ውጡ። ሰው ሰላም እንድትሆኑ ያደርጋችኋል። በውስጣችሁ የእግዚአብሔርን ኃይል ተሸክማችሁ ነው የምትሄዱት። እግዚአብሔር በልባችሁ ምን ይላል? መዝሙረ ዳዊት የሚጸልይ ሰው ስላሴ በልብ ውስጥ ይታተማሉ ነው የሚለው። ያን ኃይል ነው ይዛችሁ የምትሄዱት። እግዚአብሔርን ተሸክማችሁ ነው የምትሄዱት። ስለዚህ ድል የማታረጉት ነገር አይኖርም ማለት ነው። ስለዚህ ምንም ነገር ማሳካት ስትፈልጉ መጀመሪያ ይህን ጸሎት ጸልዩት። ጸልያችሁ በውሃ አድርጋችሁ ጠጡት፣ ተጠመቁት። ሌላኛው ደግሞ ለራስ ምታት በጣም ብዙ ራሳችሁን የሚያማችሁ ከሆነ ራስ ፍልጠት ምናምን አይነት ካለው ፔን ካለው የራሳችሁን ይህን መዝሙር ትጸልዩትና እንዳልኳችሁ ትጠመቁታላችሁ፣ ከዛ ትጠጡታላችሁ። ከዛ ነገር ይገላግላችኋል ማለት ነው። ስለዚህ እነዚህን ሁለት መዝሙሮች የመጀመሪያው መዝሙር አራት ለታመመ ሰው ይሆናል። ሁለተኛ ከሰዎች ጋር በተጣላችሁ ጊዜ ጸልዩት ብያለሁ። መዝሙር አምስትን ደግሞ ሰዎች ክፉ እንዳይሆኑባችሁ፣ ክፋት እንዳያስቡባችሁ፣ በእናንተ ላይ ክፉ መንፈስ ወደ እናንተ እንዳይመጣ ድል የምታደርጉበት ጸሎት ስለሆነ ይሄን እንጸልያላችሁ። በአደጋ ጊዜያችሁ ጊዜ በተጨነቃችሁ፣ በተቸገራችሁ ጊዜ ሰዎች ድምጻቸውን ባጣችሁ ጊዜ ምንም የለኝም ባላችሁበት ሰዓት ሁሉም ነገር ጭልም ያለባችሁ ጊዜ አይኖርም። ይህ ጸሎት ዝም ብላችሁ ቁጭ ብላችሁ ጸልዩት። እግዚአብሔር በዚህ መፍትሄ ይሰጣችኋል። ይሄ በቃ በጣም የተፈተነ ነገር ስለሆነ አባቶቻችን ያስቀመጡት ነገር ስለሆነ ማለት ነውና ሌላ ቦታ አትሄዱ፣ ሌላ ነገር አትፈልጉ። ዝም ብላችሁ ወደ እግዚአብሔር ቅረቡ። በተጨነቃችሁ ጊዜ መከራ በበዛባችሁ ጊዜ አንደኛም ንስሐ ከመግባትም ስጋው ደሙ ከመቀበል ማትከልከሉ ከጸሎት በተጨማሪ ማለት ነው። አሁን ብዙ ሰው የሚቸገረው ነገር ምንድነው? ጸሎት አድርጎ ዝም ነው የሚለው። እግዚአብሔር በጸሎት የሚመልሳችሁ ጥያቄዎች አሉ። ከዛ ደግሞ ንስሐ እንድንገባ ደግሞ ወደ እርሱ እንድንመለስ የሚፈልግባቸው ጉዳዮች አሉ ማለት ነው። ስለዚህ በጸሎት የሚመለስ አለ። ንስሐ ገብተን አጥያታችንን ተናዘን ደግሞ የሚቀር በደል ሊኖር ስለሚችል ከበደል ንጹህ ሆናችሁ መዝሙረ ዳዊትን ጸልዩ በተቻላችሁ መጠን እግዚአብሔር በዛ መልስ ይሰጣችኋል። ንስሓ ገብታችሁ እስከ ወዶዱ ወደ መቀበል ድረሱ፣ እሱንን እስከ ማድረግ ድረስ ማለት ነው። ሌላኛው በአደጋ ጊዜ፣ በመከራችሁ በተጨነቃችሁ ጊዜ ይህን መዝሙር ጸልዩት። እንደገና ማሳካት ለምትፈልጉት ነገር ሁሉ መዝሙር አምስትን ማለት ነው ጸልዩት። ራሳችሁን ባመማችሁ ፔን አለበት ሰዓት ይህን መዝሙር ብትጸልዩት እግዚአብሔር በዛ ነገር ምላሽ ለእናንተ ይሰጣችኋል። እግዚአብሔር ፈውሱን ይልካል ማለት ነው። እግዚአብሔር ይላል ቅዱስ ዳዊት የወደቁትን ያነሳል ይላል። በእያለንበት ከወደቅንበት ችግር ሁሉ እግዚአብሔር ያንሳን። አቤቱ ቅዱስ እግዚአብሔር አምላካችን፣ በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ለአንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህን ቪዲዮ ላይክ አድርጉት፣ ሼር አድርጉላቸው በመከራ ላሉ ሁሉ። ኢትዮጵያ ውስጥ ካላችሁ በቪፒን ተጠቀሙ፣ ቪፒን አብርታችሁ ተመልክቱ። ኔን እሱኔን ይረዳኛል ማለት ነው። እንደገና ደግሞ ሰብስክራይብ አድርጉ።